ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እንደምን ቆያችሁ? ከደቡብ ቴሌቪዥን በየሰዓቱ ወደ እናንተ የሚደርሰው ዜና እወጃችን አሁን ተጀምሯል። ዜናዎችን የመራው ያረጋል መኩሪያ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በክልሉ ያሉ ጸጋዎችን በአግባቡ በመጠቀምና ከድህነት ታሪክ ለመላቀቅ የስራ እድል ፈጠራ የሁሉም ዘመን ተሻጋሪ አጀንዳ ሊሆን እንደሚገባ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ አሳሰቡ። የደቡብ ኢትዮጵያ ክልላዊ መንግስት ስራ እድል ፈጠራና ኢንተርፕራይዞች ልማት ቢሮ አመታዊ እቅድ አፈጻጸም ከባልድሻ ከላስ ጋር በአርባ ምንጭ ከተማ ተገምግሟል። ዝርዝሩን እንጂ አገልስሞ ከአርባ ምንጭ ቅርንጫፍ ጣቢያችን አድርሶናል። ተመኙ ገረሱ እንደሚከትል ያቀርበዋል። መድረኩ ተገኝተው የመክፈቻ ንግግር ያደረጉት የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደም በክልሉ የሚገኙ ጸጋዎችን በአግባቡ በመጠቀምና ከድህነትና ከጥገኝነት ለመላቀቅ ለስራ ዕድል ፈጠራ የሁሉም ዘመን ተሻጋሪ አጀንዳ ሊሆን እንደሚገባ አሳስበዋል ዛሬ ላይ የለውጡ መንግስት ባለፉት ሰባት ዓመታት የገጠመን የኢኮኖሚ ስብራት በአገር በቀል የኢኮኖሚ ሪፎርም የውስጥ ጸጋዎቻችንን አሟጠን ተጠቅመን ከውጭ የምንጠብቀው ድጋፍና እርዳታ ጊዜ ሳይሰጥ ጸጋዎቻችንን አሟጦ በመጠቀም ድህነትን ታሪክ ማድረግ ይቻላል በሚል የአገር በቀል የኢኮኖሚ ሪፎርም እጅግ በጣም በርካታ ለውጦችን እያስመዘገበ ይገኛል። ብዝሃ ዘርፍ ኢኮኖሚ ፖሊሲ ለማምጣት በኢንተርፕራይዞች የተደራጁ ማህበራት ትላልቅ ኩባንያዎችን የማንቀሳቀስ ደረጃ ደርሰውም ለሌሎችም ሀገር ተሻጋሪ ስራ ዕድል መፍጠር ስለሚችሉም በትኩረት ሊሰራ ይገባልም ብለዋል። ኢንተርፕራይዝ ልማት ስራዎቻችንን ትኩረት አድርገን መንቀሳቀስ አለብን ብለን ስንጀምር ከብዝሃ ዘርፍ እይታ አኳያ ኢንተርፕራይዞች የዛሬ አነስተኛ ይሁኑ እንጂ የትላልቅ አገራት ትላልቅ ኩባንያዎች ምሳሌና የነሱ እድገት ደረጃቸውን ስንመለከት ለጊዜው አነስተኛ እንጂ ከተወሰነ ጊዜ በኋላ በእጅጉ ድንበር ተሻግረው ከአገር አገር ከአህጉር አህጉር ተሻግረው የሚሰሩ፣ የሚያመርቱ፣ የስራ ዕድል የሚፈጥሩ የመሆናቸው ምስጢር በተጨባጭ ውጤታማ የሆኑትን ሕይወት ስንመለከት ያንን ያመላክታል። ቤተሰብ ትልቁ ባለድርሻ ነው። የፋይናንስ ተቋማት እዚህ የተገኛችሁ ትልቅ ድርሻ አላችሁ። የትምህርት ተቋማት ማስተማር፣ አዳዲስ ሀሳቦችን ተመራምሮ ገበያ የሚፈልገው ማምጣት ብቻ ሳይሆን ስራ ላይ ያለው ውጤታማነትም ጭምር በሂደት በምርምር ተደግፈው ስኬታማ እንዲሆኑ መደገፍ ላይ ለተቀን መስራት ይጠበቅባቸዋል። የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳደርና የስራ ዕድል ፈጠራና ኢንተርፕራይዞች ልማት ቢሮ ኃላፊ ዶክተር አበባየው ታደሰም በክልሉ ለበርካታ ዜጎች ቋሚና ጊዜያዊ የስራ ዕድል ተፈጥሮላቸውም በገቢ ተወዳዳሪ እንዲሆኑ በርካታ ተግባራት መከናወኑን አብራርተዋል። በክልላችን ባለፉት ዓመታት በበርካታ ዜጎች በቋሚና በጊዜያዊ የስራ ዕድል ለመፍጠር ዜጎች ተጠቃሚ እንዲሆኑ ከማድረግ ባሻገር ተኪ ምርት በማምረት በገበያ ተወዳዳሪ እንዲሆኑ በማስቻል ለሀገር እድገት ላይ የራሳቸውን አሻራ ማስቀመጥ የሚያስችሉ ተግባራት ተፈጽመዋል። በዘርፉ የስራ ፈላጊዎችን ከመለየት እና ከመዝገብ አንስቶ በማደራጀት ስልጠናዎች እንዲሰጡ በማድረግ እንዲሁም የመስሪያና የመሸጫ ቦታዎችን በማመቻቸት ለመነሻ የሚሆን ካፒታል ብድር እንዲያገኙ በማድረግ ዘርፈ ብዙ መንግስታዊ ድጋፎችን በማቅረብ ረገድ ያላሰለሰ ጥረት የተደረገ ሲሆን በስሩ በስራው ወደተሰማሩ በርካታ ወጣቶችም ውጤታማ መሆን ችሏል። በዘርፉ እየተስተዋሉ የሚገኙ ተግዳሮቶችን በዘላቂነት በመቅረፍ በይበልጥ ለስራ ዕድል ፈጠራ ትኩረት መሰጠቱንም አመላክተዋል። ዶክተር አበባየውም ከዚህ ቀደም ለስራ ዕድል ፈጠራ የተሰራጨው ሀብት መመለሻ ጊዜው መሰረት በወቅቱ ያልተመለሱ ብድሮች እንዲመለሱ በማድረግ በኩል የተሰራው ስራ ሲታይ ጉድለት ያለበት በመሆኑ በየደረጃው የሚገኙ ዞኖችና የከተማ አስተዳደር መዋቅሮች፣ ወረዳዎች ከሆሞን ባንክ ጋር በመቀናጀት በየደረጃው ያሉ የብድር አስመላሽ ግብረ ኃይሎች በትኩረት መንቀሳቀስና ለብድር ማስመለስ ስራችን ትኩረት በማድረግ መስራት ይኖርብናል። በበጀት አመቱ በተለያዩ መስኮች የተሰማሩ ኢንተርፕራይዞችን ሞዴል እንዲሆኑ በብቃት መደገፍ በሂደቱም የተሻለ የፈጸሙትን ሞደል መረጣ በማካሄድ አስፈላጊውን መስፈርት አሟልቶ ከደረጃ ወደ ደረጃ የሚሸጋገሩትን በማሸጋገር የሚያስችል ስራ በመስራት በዚሁ ጉባኤ ፊት የእውቅናና ሽልማት ፕሮግራም የምናካሄድ በማኅበር በማህበር የተደራጁ ኢንተርፕራይዞች የመስሪያና የመሸጫ ቦታም የብድር አመላለስ የአቅም ግንባታ ስልጠና የድጋፍና ክትትል ማነስ አካባቢን ያማከለ በሙያ ዘርፍ ወጣቱን ያለማሰማራት የመሬት እጥረትና በርካታ በቀጣይነት ትኩረት የሚሹ ጉዳዮች ስለመኖራቸውም በዋነኛነት የመድረኩ ተሳታፊዎች አንስተዋል። በመርሃ ግብሩ ዓመታዊ የቅድ አፈጻጸም ሪፖርት ቀርቦ ውይይት የተደረገ ሲሆን በወቅቱም ለተነሱ ጥያቄዎችና አስተያየቶች በክልሉ ርዕሳነ መስተዳደሮች ምላሽና ማብራሪያ ተሰጥቶባቸዋል። በመድረኩ የክልሉ ርዕሰ መስተዳደር አቶ ጥላሁን ከበደን ጨምሮም የክልል ከፍተኛ የስራ ኃላፊዎች የዞን አስተዳዳሪዎችና ሞዴል የሆኑ ሽግግር ያደረጉ ኢንተርፕራይዞች ተሳታፊ ሆነዋል። በመጨረሻም በክልሉ ሞዴል ለሆኑና ሽግግር ላደረጉ ኢንተርፕራይዞች የእውቅና ሽልማት ተበርክቶላቸዋል። በእጃችን ያለውን ውድ የሆነውን ሰላም በአግባቡ ልንጠብቅ ይገባል ሲሉ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹም። በመን ማህበረሰብና በኮንታ ኮይሻ ነዋሪዎች መካከል ለዘመናት የቆዩት የስርቆትና ዘርፊያ ወንጀሎች ዳግም እንዳያገረሹ በባህላዊ የእርቅ ስነስርዓት እንዲፈታ ተደርጓል። ዘገባው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት የኮሚኒኬሽን ጉዳዮች ቢሮ ነው። ዳንኤል መኩሪያ እንደሚከተል ያቀርበዋል። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሾ አገሾም በእርቅ ስነ ስርዓቱ ላይ የተገኝተው ባስተላለፉት መልእክት ሰላምን አብዝተን የምንሻው በእጃችን ያለ ውድ ንብረት በመሆኑ በአግባቡ ልንጠብቅ ይገባል ብለዋል። የችግሩ ግዝፈት ላለፉት ዓመታት በአካባቢው ማህበረሰብ ላይ ከፍተኛ የሆነ ጥቃት የፈጸመ መሆኑን ነው ርዕሰ መስተዳድር ዶክተር ኢንጂነር ነጋሾ አገሾ የተናገሩት። በእጃችን ያለ ንብረት ነገር ግን በጣም ውዱ በአግባቡ ካልያዝና ካልተንከባከብን ለሰላም የሚገባውን ቦታና ዋጋ ካልከፈልን ካልሰጠን በጣም ውድ የሆነ የሰውን ሕይወት የሚቀጥፍ ንብረት የሚያወድም የስነ ልቦና ግጭት ውስጥ የሚከት ምናልባት የዓለማችን ውዱ ሀብት የምንለው ነው። የክልሉ ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ አንድነት አሸናፊ እንደገለጹት የእርቀ ሰላሙ ዓላማ በወንድማማቾች መካከል የቆየውን የጥል ግድግዳ በማፍረስ የሰላምን ድልድይ ለመገንባት ያለመ ነው። በወንድም ህዝቦች መካከል ለዘመናት የቆየውን የመቋሰል፣ የመዳማት፣ የመጎዳዳት ምዕራፍ በእርቅና በይቅርታ ዘግተን አዲስ የወንድማማችነትና የታማማችነት ምዕራፍ በመክፈት የሚተባበር እርስ በርስ በመተሳሰብ አብሮ የሚለማ የሚበለጽግና የክልላችን ሆነ የሀገራችን ተስፋ የሆነ ህዝብና ቀጠና ለመፍጠር ታስቦ የጥል ግድግዳ በማፍረስ የወንድማማችነት ድልድይ የምንዘረጋበት እለት ነው። ህዝቦቹ በባህልና በቋንቋ የተሳሰሩ ሲሆኑ ከአለማወቅ የተነሳ ሲፈጸም የቆየው ወንጀል ሊቀረፍ ይገባል ያሉት ደግሞ የደቡብ ኢትዮጵያ ክልል ሰላምና ጸጥታ አስተዳደር ቢሮ ተወካይ አቶ በቀለ ሎኮርማ ናቸው። እነዚህ ህዝቦች በባህል በቋንቋ የተሳሰረ ህዝቦች ሆኖ ነገር ግን በማወቅ ምን በአለማወቅ፣ መገላለል፣ መዘራረፍ ይህም ከጎጂ ልማዳዊ ድርጊቶች የተነሳ ይህ ኑሮ የሆነ ነገሮች ለዘመናት እርስ በርስ ሲፈጻጸሙ የቆየ እና በአርብቶ አደርነት እርሷን መካከል የሚፈጸሙ ግድያዎች እና ዝርፊያዎች የለውጥ መንግስት እንደማይደግፍ በዚህ ላይ የተገኘ ነውና፣ በዚህ አካባቢ ላይ የተሳተፈን ሁላችን የምናውቅ ነው። ድርጊቱን የለውጡ መንግስት የማይደግፈው ተግባር በመሆኑ መስተካከል እንዳለበትም አሳስበዋል። የሰላሙ ጉዳይ ዘላቂ እንዲሆንና በህዝቦች መካከል ሰላማዊ የግንኙነት አግባብ መጠናከር አለበት ያሉት የኮንታ ዞን አስተዳዳሪ አቶ ታከለ ተስፉ የዞኑ አስተዳደርም እርቀ ሰላሙ ዘላቂ እንዲሆን የድርሻውን ይወጣል ብለዋል። የካፋ ዞን ምክትል አስተዳዳሪ አቶ ደመላሽ ንጉሴም ችግሮች በዘላቂነት እንዲፈቱ ከባለድርሻ አካላት ጋር በቅንጅት መስራት ይገባል ብለዋል። ያንዳንዳችን የራሳችን ድርሻ መወጣት ይጠበቅብናል። ይሄ ካደረግን የምንሻውን ብልጽግና ማረጋገጥ የቅርብ ጊዜ ይሆናል ማለት ነው። ስለዚህ ችግሮችን በዘላቅነት ለመፍታት የተቀናጀ የባለሻ አካላት ሚና በጣም ወሳኝነት አለው። በርቁ ስነ ስርዓት ላይ የተገኙት የምዕራብ ኦሞ ዞን ዋና አስተዳዳሪ አቶ ጌታቸው ኬኒ ዘላቂ ሰላም እንዲፈጠር ሁሉም ለሰላም ዘብ መቆም እንዳለበት መክረዋል። አቶ ጌታቸው ኬኒ አያይዘው የኮንታ ህዝብ ጉዳዩ በይቅርታ እንዲፈታ ያደረጉት አስተዋጽኦ ተገቢ መሆኑን ገልጸው ለተበደለው ኮንታ ህዝብ በምዕራብ ኦሞ አስተዳደር ስም የአንደኛ ደረጃ ትምህርት ቤት ለመገንባት ቃል መግባታቸውን አረጋግጠዋል። ኮንታ ህዝብ ትዕግስት፣ ፍቅር፣ ይቅር ባይነት አስተምሮናል። ይህ ሁሉ በደል ደርሶበት

የነበረው ቁርሾ የበለጠ ሰላም እንደ ወርድ ከኛ በሰፊ ይጠይቃል። ስለዚህ ለኮንታ ህዝብ ለቅርጽ የሚሆን የሰላም የኮንሻ ኮንታ ወረዳ የሰላም ጎልያ መጀመሪያ አንደኛ ደረጃ ትምህርት ቤት ለመስራት ቃል የገባበት ሁኔታ አለ። የስርቆትና ዝርፊያን ወንጀል እንጂ ለማስቀረት የሰላምና የጸጥታ ስራዎችን ከማጠናከር ባሻገር የመሰረተ ልማት ስራዎችን በአርብቶ አደሩ አካባቢ መስራት ይገባል ያሉት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሹ አገሾም ዘላቂ ሰላምን ከማረጋገጥ አኳያ የመዓን ማህበረሰብ ባላባቶች የድርሻቸውን መወጣት እንዳለባቸውም አሳስበዋል። የደቡብ ኢትዮጵያ ክልል መምህራን ማህበር ለትምህርት ጥራት ስኬት፣ የመምህራን መብት ለማስከበር ተገቢውን ጥረት እያደረገ እንደሚገኝ የማህበሩ ፕሬዚደንት አቶ አማኑኤል ጳውሎስ ገለጹም። የጎፋ ዞን መምህራን ማህበር የላቀ ትጋት ለትምህርት ጥራትና ለአባላት መብት በሚል መሪ ቃል ሶስተኛ ዙር ጠቅላላ ጉባኤ በሳውላ ከተማ ተካሂዷል። ዝርዝሩን አወልከድር ከሳውላ ቅርንጫፍ ጣቢያችን አድርሶናል፣ እንደሚከተል ይቀርባል። ጉባኤውን በንግግር የከፈቱት የጎፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና ሕዝብ ግንኙነት ዘርፍ ኃላፊና የመንግስት ረዳት ተጠሪ አቶ ቦረና በውላዶ፣ ሀገር የሚገነባው በተማረ የሰው ኃይል ነው። ይህንንም ውጤታማ የሚያደርጉ መምህራን በመሆናቸው መብታቸው በተገቢው ሁኔታ እንዲከበር በሀገር ደረጃ አቅጣጫ የተቀመጠ ሲሆን፣ እንደ ዞንም የበኩላችንን እንወጣለን ሲሉ ተናግረዋል። መምህራን ስራቸውን ስሰሩ ሊጠበቁላቸው የሚገቡ መብቶች በተገቢው እንዲጠበቁ የሀገሪቱ ጠቅላይ ሚኒስትርም አቅጣጫ አስቀምጧል። ይህንን አቅጣጫ እንደ መንግስት ተቀብለን የመፈጸም ግዴታ አለብን። የጎፋ ዞን ትምህርት መምሪያ ኃላፊ አቶ ሞገስ መኩሪያ በበኩላቸው እንደ ዞን በትምህርቱ ዘርፍ በርካታ ተግባራት እየተከናወኑ መቆየታቸውን ጠቁመው በዘርፉ የሚታየውን ችግር ለመቅረፍ መምሪያው እንደሚሰራ ተናግረዋል። የትምህርት ጥራቱን እያስጠበቅን ጎን ለጎን ደግሞ ለትምህርት ጥራቱ አስፈላጊና ጀርባ አጥንት የሆነው የመምህራንን መብት ጎን ለጎን በማስገበርና የመምህራንን ከትምህርት ጋር በማስተሳሰር ከትምህርት ስራ ንቅል እንዳይሆንና ሁሉ ጊዜ ስለ ትምህርት እንዲያስብ ስለ ጥራቱ እንዲያስብ ስለ ትውልድ እንዲያስብ ለማድረግ ይሄ መድረክ እጅግ በጣም ወሳኝ መሆኑን ይገነዘባለሁ። በመድረኩ የ2017 አጠቃላይ ክንውን በዞኑ መምህራን ማህበር ሰብሳቢ ተወካይ አቶ አማኑኤል ያይቆብና ና የሂሳብ ኦዲት ሪፖርት በማህበሩ የኦዲትና ኢንስፔክሽን ዘርፍ ኃላፊ አቶ ፍሬው ንጹህ ቀርቦ ውይይት ተደርጎበታልም። ከየወረዳው የሚሰበሰበው የአባላት መዋጮ ወደ ዞኑ ቋት በተገቢው ሁኔታ አለመሰብሰብ በማህበሩ እንቅስቃሴ ላይ ከፍተኛ ጫና ማሳደሩ በሪፖርቱ ተመላክቷል። አንድ ትምህርት ጽፌት ቤት ላይ ትልቁን ድርሻ የሚይዘው መምህራን ማይበሩ ነው። ያንን ለማከናወን የግድ ምን ያስፈልጋል? በጀት ያስፈልጋል። ያ በጀት ካልተሰበሰበ ካልተገኘ ማይበሩ ገብቶ ሊሰራበት አይችልም። የመምህራንን መብትና ጥቅማ ጥቅም ከማስከበር ረገድ የደሞዝ የደረጃ እድገት ውዝፍ ክፍያዎች ዙሪያም ሀሳብ አስተያየት ተሰጥቶበታል። መምህራን በብዛት ይሄ ነገር አልተከፈለልን ይሄ ነገር አልሆነም ብለን ወደ ሌላ መስመር ከምንሄድ ኢታች ያሉ ጨቅላ ተማሪዎችን አንድ ላይ ሆነን እያስተማርን የመፍታችን ጥያቄ ብናራምድ የተሻለ ነው። ሴት መምህራን ወደ አመራርነት ደረጃ የሚመጡበት ላይ ብዙም ትኩረት ተሰርቶ ስራ ያልተሰራ መሆኑን ለመግለጽ ወዳለው መምህሩ በማህበራዊ እንቅስቃሴው የሚያጋጥመውን ችግር እንዲቋቋም ለማስቻል መረዳጃዎችን በማደራጀት እየተደረገ የሚገኘው ጥረትም ሊጠናከር እንደሚገባው ተጠቁሟል። የደሞዝ ክፍያ ችግርን ለመቅረፍ ከክልሉ ፋይናንስ ቢሮ የተለየ የአሰራር ዘዴ መከተሉን የገለጹት የዞኑ ትምህርት መምሪያ ኃላፊ አቶ ሞጎስ መኩሪያ ቀሪ ያልተከፈሉ ደሞዞችንና የደረጃ እድገት ውዝፎች ካሉ አጣርቶ ሙሉ በሙሉ ለመፍታት ከሚመለከታቸው ባለድርሻ አካላት ጋር እንደሚሰራ ተናግረዋል። የመምህራን የርዕሰ መምህራን፣ የሱፐርቫይዘሮች ጉዳይ ቅድሚያ ታይቶ በቅድሚያ የሚከፈሉበት ሁኔታ እንዲፈጠር ከአስተዳደር እና ከፓርቲ ጋር ለመነጋገር በራሴ ኃላፊነት የሚወስድ ይሆናል የምለውን ነገር ለእናንተ ለማረጋገጥ ፈልጋለሁ። የደቡብ ኢትዮጵያ ክልል መምህራን ማህበር ፕሬዚዳንት አቶ አማኑኤል ጳውሎስ ለትምህርት ጥራት ስኬት የመምህራን መብት ለማስከበር ማህበሩ ተገቢውን ጥረት እያደረገ እንደሚገኝ ገልጸዋል። በቀጣይም ደግሞ ባለፈው በወረዳም በዞንም በክልልም በአገር ደረጃ የተነሱ የመምህራን ውይይት ላይ የተነሱ ጥያቄዎች አሉ። ወረዳ ሊፈታ የሚገባው ዞን ሊፈታ የሚገባው ክልልም አገር አቀፍ ደረጃም ሊፈቱ የሚገቡ በርካታ የመምህራን ጥያቄዎች አሉ። እነኝህን ጥያቄዎች ፈጥነው በየደረጃ ያለው አካል ፈጥኖ እንዲከፍል ከማድረግ ወይም ምላሽ እንዲሰጥ ከማድረግ አንጻር እኛም እየሰራን ያለንበት ሁኔታ ነው ያለው። መንግስትም ደግሞ ፈጥኖ ለመፍታት እቅድ ይዞ እየተንቀሳቀሰ ያለበት ሁኔታ ያለውና አጠናክር ያንን አጠናክረ የምንቀጥልበት ሁኔታ ይኖራል። የማህበሩ ትምህርት ስልጠናና ምርምር ክፍል ኃላፊ አቶ አንዱአለም አብታሙ መምህራን በየወቅቱ በጥናትና ምርምር ስራዎች ላይ በማሳተፍ ስልጠናዎችን እንዲያገኙ በማድረግ ለትምህርት ጥራቱ እገዛ እየተደረገ መሆኑን አብራርተዋል። ከመማር ማስተማሩ ጎን ለጎን አጫጭር ስልጠናዎችን እየወሰዱ ራሳቸውን እያበቁ የተሻለት ተማሪ እንዲያፈሩ ከማድረግ አኳያ ማህበሩ በተጨማሪም የሚመለከተው አካላት ባለድርሻ ጋር በዞን ካለ መዋቅር ጋር በመገናኘት እስከታች ድረስ ትምህርት መምህራኑ እነዚህ በጥናታዊ ምርምርና ትምህርትና በጥናታዊ ጽሁፎች ላይ እንዲሳተፉ የማድረግ ስራ ማህበሩ በዋናነት ይሰራል ማለት ነው። የግብርናውን ዘርፍ ማዘመን የሚችሉ የተሻሻሉ የእርሻ መሳሪያዎችን ለአርሶ አደሩ ተደራሽ ማድረግ የዘርፉ ምርታማነ ለማሳደግ ድርሻው የላቀ እንደሆነ በኦሮሚያና በማዕከላዊ ኢትዮጵያ ክልል የሚገኙ አርሶ አደሮች ተናገሩም። ወረታ ኢንተርናሽናል ቢዝነስ ማህበር ከአጋር ድርጅቶች ጋር በመተባበር የተሻሻሉ የእርሻ መሳሪያዎችን ለአርሶ አደሮች እያቀረበ መሆኑን አስታውቋል። ማህበሩ ለማዕከላዊ ኢትዮጵያ ክልል ግብርና ባለሙያዎችና በኦሮሚያ ክልል ጥቁር ውሃ አካባቢ ለሚገኙ አርሶ አደሮች በቴክኖሎጂ አጠቃቀም ዙሪያ የግንዛቤ ማስጨበጫ መድረክ አካሂዷል። ሀብታም ግዛቸው ዝርዝር አለው። የተሻሻሉ የእርሻ መሳሪያዎችን ለአርሶ አደሮቹ እያቀረበ የሚገኘው የወረታ ኢንተርናሽናል ቢዝነስ ኃላፊነቱ የተወሰነ የግል ማህበር የግብርና ዘርፉን ለማዘመን እንደ ሀገር በርካታ ስራዎችን እየሰራ ይገኛል። የዚህ አንዱ አካል በሆነው የግንዛቤ መፍጠሪያ መድረክ ላይ ተገኝተው ስለ ማህበሩ ገለጻ ያደረጉት አቶ ክብሮም አብርሃ ማህበሩ ከኬዝ አይኤች የእርሻ መሳሪያዎች አቅራቢ ድርጅት በኢትዮጵያ ብቸኛ ወኪል በመሆን እየሰራ የአርሶ አደሩን ምርትና ምርታማነት ለማሳደግ የበኩሉን አስተዋጽኦ እያበረከተ እንደሚገኝ ተናግረዋል። አርሶ አደሮችን በቴክኖሎጂ የዳበረ ቴክኖሎጂዎችን አስገብቶ ምርታማነትን ለማሳደግ የሚያደርገውን እንቅስቃሴ በመደገፍ ዙሪያ ከፍተኛውን አስተዋጽኦ እየተወጣ ያለ ኩባንያ ነው። ባለፉት ስድስት ዓመታት የኬዝ ትራክተሮችን ከአቅራቢዎቻችን ማምጣት ከጀመርንበት ጊዜ ጀምሮ ለአርሶ አደሮቻችን የሽያጭና ድህረ ሽያጭ አገልግሎትን እየሰጠን እንገኛለን። በተጨማሪም የግብርና ባለሙያዎቹንና አርሶ አደሩን ስለተሻሻሉ የእርሻ መሳሪያዎች ግንዛቤ በመፍጠርና አቅማቸውን ለማሳደግ ዓላማ ያደረገ መድረክ ስለመሆኑ ያነሱት የድርጅቱ የእርሻና ሽያጭ ስራ አስኪያጅ አቶ ክብሮም አብርሃ አርሶ አደሩ አዳዲስ ቴክኖሎጂዎችን በመጠቀም ምርትና ምርታማነትን በመጨመር መንግስት በግብርናው ዘርፍ የያዘውን እቅድ ለማሳካት መድረኩ እንደሚደግፍ ሀሳባቸውን አክለዋል። ወደ አካባቢያቸው ያሉትን አዳዲስ ቴክኖሎጂዎችን የእርሻን ማዘመኛ ቴክኖሎጂዎችን ያስተዋውቃሉ ብለን እናስባለን። ይሄ ደግሞ በመጨረሻ ላይ መንግስታችን የያዘውንም ቴክኖሎጂዎችን ወደ አርሶ አደሩ አድርሶ ምርታማነትን ለማሳደግ እንዲሁም ደግሞ በረጅም ጊዜ እቅድ ደግሞ ለሌላው አገርም ደግሞ ኤክስፖርት የምናደረግበት እድልም ለመፍጠር ደግሞ የሚደረገውን ጥረትም ደግሞ ይደግፍልናል ብለን እናስባለን። በመድረኩ ተሳታፊ የሆኑት የማዕከላዊ ኢትዮጵያ ክልል የግብርና ባለሙያዎችና በኦሮሚያ ክልል በጥቁር ውሃ ከተማ በግብርና ዘርፍ ላይ ተሰማርተው የሚገኙ አርሶ አደሮች የግንዛቤ መፍጠሪያ መድረኩ ከእርሻ ዝግጅት ጀምሮ ምርት ተሰብስቦና ወደ ጎተራ እስኪገባ ድረስ ባለው ሂደት ውስጥ ዘመናዊ የእርሻ መሳሪያ ቴክኖሎጂዎችን መጠቀም ያለውን ፋይዳ ተረድቶ የምርት ብክነትን ለመቀነስ በሚያስችል መልኩ መድረኩ ግንዛቤ እንደፈጠረላቸው ተናግረዋል። መነኛ የተመረቱ ማሽነሪዎችን ወይም ቴክኖሎጂዎችን እንዴት መጠቀም እንደምንችል ወይም ደግሞ በምን አይነት ሴናሪዮ ውስጥ ምን ኢምፓክት ሊኖራቸው እንደሚችል ከማኒፋክቸሩ ጋር በመናበብ የቴክኒካል ድጋፎችን የቴክኒካል እውቀቶችን ማስጨበጫ አይነት ኢቨንት ነው ይሄ ኢቨንት። ሶ እኛ ፋርም ላይ ስለተዘጋጀ በጣም ደስ ብሎናል። ከብዙ አካባቢ የሚመጡ ገበሬዎች አሉ። ትልልቅ ኤክስፖዠር አግኝተውበት ይሄዳሉ የሚል እምነት አለኝ። አርሶ አደሮቻችን እንዲጠቀሙበት፣ በተለይ ባለሀብቶች፣ ወጣቶች ተደራጅተው በግዢ አግኝተው ወይም ደግሞ ዩኒየኖችንም ባለሀብቶችንም ገዝተው በኪራይ ለአርሶ አደሩ ካቀረቡ ይሄ ነገር አርሶ አደሩን ተጠቃሚ የሚያደርጉ የተሻሻሉ ቴክኖሎጂዎች ናቸውና ይህንንም እኛ በዚህ በኩል ለማስተዋወቅ በጣም ትልቅ እድል ሰጥቶናል። ቴክኖሎጂዎችን የቅድመ ምርትም የድህረ ምርት ቴክኖሎጂዎችን መጠቀም ምርት ለማሳደግ ከፍተኛ አስተዋጽኦ አለው ማለት ነው። ይህንን ለማድረግ ደግሞ ከእንደዚህ አይነት ካምፓኒዎች ይህንን የቴክኖሎጂ አክሰስ ከሚያቀርቡልን የካምፓኒዎች ጋር በዚህ መልኩ ተቀራርቦ መስራት ቅድም እንዳነሳውት በደንብ ያግዘናል ከሽያጭ በኋላ ያሉ የጥገና አገልግሎት የመላወጫ አገልግሎት ከዛ የሚያጋጥሙ ነገሮች ደንበኝነታችን ቀድሞ ስለጀመረ ቀድመን ለይተናል። እነዛ እየተጋገዝን መሄድ የሚያስችል የተሻለ መድረክ ነው። አርሶ አደሮቻችን ምርትና ምርታማነትን ለማሳደግ ትራክተር መጠቀም እንዳለባቸው የተለያዩ ደግሞ የትራክተር አይነቶች የአርሶ አደርን የገንዘብ አቅም ባማከለ መንገድ የተዘጋጀው መሆኑን ማስረዳትና ማስተማር በጣም አስፈላጊ እንደሆነ የተረደንበት ሁኔታ ነው ያለውና የተከበራችሁ ተመልካቾቻችን ዜናዎቻችን እዚህ ላይ እንቋጫለን። ያረጋል መኩሪያ ነበርኩ። በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። ለእነስትልኝ